እኔ ልጄን የዛሬው ሪጆ መጥቼ ነበረ። እኚህ እናታችን ስውሯ ማርያምን አላውቃትም ነበረ። አንዲት እህታችን ለአስራ ስድስት ዓመት ያክል የኤች አይ ቪ ቫይረስ መድኃኒት ተጠቃሚ ነች። እህታችን የምትለው በውስጤ ብዙ ህመም ነበረብኝ

የጭንቅላት ታማሚ ነበርኩ። ስመረመር የወፍ መድኃኒት ነሽ የወፍ ነው ይሉኛል። በጣም ተጨንቄ ነበር። የዛሬውን ለእመቤቴ መጣሁ። አለቀሰው ለእመቤቴ የነገርኳት እመቤቴ የዛሬ ምራኝ ለምስክርነት ረጁ አቀርብ ያለው ብሎ አላመስግኑለት እሺ። እናቴን በጣም ያማት ነበረ። ስለዚህ እዚህ ቦታ ላይ መጥቼ ለምኝ እመቤቴን ነገርኳት። ጸበሉን እየሄድኩኝ ናቴን ምራልኛለች፣ ልል ብላቸው አመስግኑልኝ ብላለች። አመስግኑላት። ይሄ የምትመለከቱት ወጣት ብዙ ችግር ነበረብኝ። ለመቤቴ ችግሬን ነገርኩ። እመቤቴ ከችግሬ ሁሉ አቀለለችልኝ። በእምነቷ አይኑ ማየት የተሳነው ወንድም ነበረኝ። የመቤቴን እምነት ወስጅ የቀባሁት የወንድሜ አይን በራ። ለምስክርንና የመጣሁት ላመስግኑለት። ይሄ የምትመለከቱት ወንድማችን የዛሬ ሁለት ወር እመቤቴ ደጅ መጥቼ ነበረ። እዚህ እየጸለይኩ ባለሁበት ሰዓት ቤት ሊፈርስ ነው ተብሎ ተደወለልኝ። አልቅሼ እመቤቴን ለመንኳት፣ ቤቴ ከመፍረስ ዳነ። ዛሬ ለምስክርነት መጥቻለሁ። እግዚአብሔርን አመስግኑለት። ይህ የምትመለከቱት ወጣት ባለቤቴን፣ ላለፉት አምስት ዓመታት በከባድ ክፉ መንፈስ ትሰቃይብኝ ነበረ። ልጅ ወልደን መሳም አልቻልንም ነበረ፣ ይጨናገፍባት ነበረ። ለመቤቴ መጣው፣ ለመቤቴ ነገርኋት ያ የሚያስጨንቃት ክፉ መንፈስ ተወግዶ ዛሬ ባለቤቴ አራስ ቤት ናት። አመስግኑልኝ ብለዋል። እናታችን የሚሉት ልጄ በካንሰር በሽታ ትሰቃይ ነበረ። እመቤቴ ተካንሰር በሽታ አድናልኛለች ልል ብላቸው፣ አመስግኑልኝ ብለዋል። አስራታቸውን አስገብተዋል። ሳይነስ ያመኝ ነበረ፣ መተንፈስ አልችልም ነበረ። መጣሁ፣ እመቤቴን ተማጸንኳት። እመቤቴ አድናኛለች፣ አመስግኑልኝ። ለክብሯ መገለጫ 7 ሺህ ብር 25 ሺህ በአካውንት 2 ሺህ ብር በካሽ ሰጥቷል። እግዚአብሔር እናመስግኑለት። ክፉ መንፈስ ያሰቃየ ነበረ፣ እንቅልፍ ባይኔ አይዞርም ነበረ። እመቤቴን የዛሬ ወር መጥቼ ለመንኳት፣ ቅባ ቅዱሱን ተቀብቼ እምነቷን ተጠቅሜ ሄደው፣ ይኸው ከዛ ወዲህ የሰላም እንቅልፍ እተኛለው። ለእመቤቴ ክብሯ መገለጫ ብሎ ስለቱን አምጥቷል። እግዚአብሔር እናመስግኑለት። በከባድ የጨጓራ በሽታ እሰቃይ ነበረ። እመቤቴ ደጅ መጣ፣ ሰዎች ሲመሰክሩ አየው። እኔንም ለዚህ ምስክርነት አብቅኝ፣ ከበሽቴ ገላግልኝ አልኳት ሁለት ወር ሞላኝ፣ ይሄው እስካሁን ከበሽታ ይድኛለው፣ አመስግኑልኝ ብሏል። በሳይነስ በሽታ አሰቃይ ነበረ። እንደዚሁም ሽንቴን መቆጣጠር አልችልም ነበረ፣ በየሰዓቱ ይመጣብኝ ነበረ። እመቤት ሄደች መጣሁ፣ ተማጸንኳት። ከአስም በሽታም ከሚያመኝም ሁሉ አድናኛለች፣ አመስግኑልኝ ብሏል። እሺ እናታችን የሚሉት ከወላይታ ክፍለ ሀገር ነው የመጡት። ሶስት አይነት በሽታ ነበረባቸው፣ ደንግፊት ስኳር፣ የመሳሰሉት በሽታ ነበረብኝ። ስለዚህ መስከረም ላይ እዚህ ቦታ ላይ መጣሁኝ። ከዚህ በሽታ ነፃ ነኝ፣ ምንም ነገር አይሰማኝ። ድንግል ማርያምን አመስግኑልኝ ብለዋል። እልል ብላችሁ አመስግኑላቸው። ከአንዴም ሁለቴ ሞክሬ ተፈትኜ፣ ግን ምን ምንም በማላውቀው ሁኔታ ታመም ነበረ። ከዛ ለድንግል ማርያም ነገርኳት፣ አልቅሼ ነገርኳት። አሁን በ30 ነበረ ፈተናው፣ አልፌያለሁ። እልል ብላችሁ አመስግኑልኝ። እኔ ልጄን የዛሬው ሪጆ መጥቼ ነበረ። ስውሯ ማርያም አይምሮ በሽተኛ ነበረ። ያው ምስክር ሰጣለሁኝ እሱ ከተሻለው ልጄ ከተሻለው ብዬ ነውና የመጣሁት ምስክር ለመስጠት ነው። እመቤቴ ይደርሳልኛለች። ለእኔ እንደደረሰች ለሁላችሁ ትድረስ። ከዛሬ ሰባት ወር በፊት ኃይለኛ ጭንቀት ውስጥ ነበርኩኝና በስልኬ ብዙ ምስክርነት ይመጣል የእመቤቴ እና ይሄንን ሳይ በቃ ስውሯ ማርያም ስዕሏን ሲባረኩኝና፣ በስልኬ ችግሬን ነገርኳት። ካለሁበት ችግር ይኸው አውጥታኝ፣ ይኸው ደጃ መጥቼ ለመሰገር ቃል ገብቼ ነበረ። በዛ መሰረት መጥቻለሁ። መቤቴን አመስግኑልን። እናቴ ስውሯ ማርያም ለእኔ ደርሳልኛለች። ለእኔ የደረሰች ለሁሉም ትድረስ። እኔ አይኔን በስነስርዓት ነው ማየው እና አይኔን እንትን ይሄ አሻራ የሚሰጠውን አሻራ ልሰጥ ሲሄድ ሁለት ሁለት ቦታ ሄጄ ሁለቱም ቦታ ላይ አይንሽ አያይም አሉኝ። ከዛ በተቀመጥኩበት እናቴ ስውሯ ማርያም ባይኔ ላይ እደሪልኝ አልኳት። ወዲያውኑ እንዲህ በሚገርም ሁኔታ አይንሽ እኮ ያያል ብላ አለችኝ። እናቴ ለእኔ የደረሰች ለሁሉም ትድረስ። ስውሯ ማርያም በቤቴ ያለውን ሁሉ እሷ ትድረስልኝ። እናቴ ስውሯ ማርያም እሺ፣ እኔ ወገቤ እግሬንና መሄድ መራመድ፣ መቆም፣ መተኛት ነበር የሚያቅተኝ እና በጣም ነበር ያመመኝ። ብዙ ሕክምና ታይቼ ነበር ምንም የለብሽም ብለውኝ፣ እኔ ግን መሄድ፣ መቆም፣ መተኛት አልችልም ነበር። የዛሬ ወር ከ አስራ አምስት ቀን አካባቢ መጥቼ ጸበል ተጸብዬ እምነቷንም ተቀብቼ ድኛለሁና ስውሯ ማርያምን አመስግኑልኝ። ስውሯ ማርያም የሰራችልኝ፣ እናቴ ታማ ነበረ። የማጸን እጢ ያለብሽ ተብላ ነበረ። ከዛ ሰባት ቀን እዚህ ተጠምቀ፣ አሁን ሆስፒታል ስንሄድ ነጻነች ተብላለች። እግዚአብሔርን እናመስግን። በጣም ጨጓራዬን አሞኝ ነበር የመጣሁት። ዛሬ ሰባት ቀኔ ነው። በጣም ጨጓራዬን አሞኝ ነበር፣ መተኛት አልችልም ነበረ። በጣም ነበረ የምሰቃየው፣ ግን ስውሯ ማርያም የመጣሁ ቀን ነው ተኝቼ ያደርኩት። ክብር ለሷ ይሁን። በጣም ጤነኛ ነኝ አሁን። መተኛ ጭራሽ አልችልም በጣም ነበረ የምቃጠለው። ስውሯ ማርያም ክብር ምስጋና ይግባት። ጧትም ማታም የማያስተኛ የማያስቀምጥ ሳል ነበረብኝ ደረቅ ሳል እሱን እምነቱን የቅቤ እምነት ተውጬ ያው ምህረቱ ልካልኛለች። ክብር ምስጋና ለእሷ ይግባ። የዛሬ በአስራ አምስት ነው ወንድሜ ክፍለ ሀገር ሄደ። አሁን በሳምንቱ በሄደ ታሰረ። ማታ ላይ ነው እና አይ አንተማ፣ ትፈልጋል ወጣት ነህ ተብሎ ይታሰራል። ከዛ ስውሯ ማርያምን እዚህ መጥቼ ነበር፣ የዛሬ ጾም ላይ ነው። ባለፈ ጾም ሳይገባ መጥቼ ነበር፣ ስዕሏን ይዤ ይዤ ነበር ስዕሏን ሆዴ ውስጥ ይዤ በስውር አውጭኝ፣ የሁሉን ታሪክ ሲመሰክሩ ዞችሽ አይቻለሁ፣ ከዚህ ጉድ አውጭኝ፣ ወንድሜን ከጉድ አውጭኝ፣ ሰውሪ ል ብዬ ስዕሏን እዚህ ውስጥ ይዤ አደርኩኝ። ልክ አንድ ሰዓት ላይ የብቻው አስተኝተውት ወደ ኪዳን በአስራ አምስት ነው እንደዚህ የሆነው ሳምንት ቅዳሜ ይመጣለሁኝ ምስክርነት ደስ ይመሰክራለሁ ብያት በ16 ጠዋት ከዳነ ምህረት የጸበል ቦታው ሳልድርስ ተደውሎ ብቻውን አሳድረው ፈቱልኝ። ክብር ምስጋና ይግባት፣ ለዚህ በቅቻለ። እኔን የሰማች እናንተን ትስማ። እኚህ እናታችን ስውራ ማርያምን አላውቃት ነበረ። ስውራ ማርያምን የስላአድኗን በስልኬ ፎቶግራፋን ስቼ የማጸናት ነበረ። ደጇ መጣችኝ። እግሬን እጅግ በጣም እታመም ነበር፣ የወጋይ ነበረ። ደጇ መጣሁኝ የጸበል ጀሪካን ፍለጋ በደጇ ውስ ስራመድ ተሻለኝ። ከፍ ያድርጋችሁ አመስግኑ፣ ሊበላለች አመስግኑ። ክብር ለድንግል ማርያም ይሁን። አንዲት እህታችን ለ16 ዓመት ያክል የኤች አይ ቪ ቫይረስ መድኃኒት ተጠቃሚ ነች። ነገር ግን ስውሯ ማርያም ገዳም መጣችና ለሶስት ቀን ሱባ ይገባች። 16 ዓመት ሙሉ ስትጨነቅበት የነበረውን ነገር ለሶስት ቀን ሱባ ይገባችና ቀጥታ ከገዳም ወጥታ ጫጫ ከተማ ላይ ሄዳ ጤና ጣባ ምርመራ አደረገች። ድንግል ማርያም ክብሬ ግባት እናታች ስውሯ ማርያም ከኤች አይ ቪ ነጻ ተብያለው። ድንግል ማርያምን ከፍ አደረጋችሁ መስግኑ ብላለች። የመጣሁት ከጎንደር ነው። ስውሯ ማርያም በቲክቶክ ነበር የምናውቃት። ጓደኛዬ በቲክቶክ ተማጸነቻትና ስለቷ ሰመረ። ስለቷን አስገብታ ከፍ አደረጋችሁ መስግኑ። እንዲሁም ደግሞ እህቴ አትሌት ናት። ያማት ነበረ። ድንግል ማርያም እንድታሸንፍ እርጃት አልኩኝ አሸንፋ መጣች፣ ተሽሏታል። ከፍ አደረጋቸው አመስግኑ። ክብር ለድንግል ማርያም ይሁን፣ አመስግኖ ልጄ በጣም ትታመም ነበረ። ሐኪም ቤት ሄዳ አንዴ ጉበት ጠጠር ነው አንዴ ጉበትሽ ላይ ሞራለው ትባል ነበረ። አራስ ነች፣ ነገር ግን መፍትሄታ ሐኪም ቤት ሄዳ ሁሉ መፍትሄታ የስጉራ ማርያምን ቅቤ እምነት ሰጠዋት። ሰኞ ውጣው ማክሰኞ ስትመረመር ነፃ ተባለች። ክብር ለድንግል ማርያም ይሁን አመስግኑልኝ ብለዋል። እኔን የሚያመኝ የነበረ ተሽሎኛል። ተባካቸው ከፍ አድርጋችሁ አመስግኑልኝ ብላለች። የአስም ታማሚ ነበርኩኝ። የዛሬ ሶስት ዓመት ሆዴን አሞኝ ወዲ አብጦ ሐኪም ቤት ስሄድ ሰርቸሪ መሰራት አለብሽ ተባልኩኝ። ተሰራውኝ አሁንም ተመልሶ መጣብኝ። ድጋሜ ስታይ መሰራት አለበት ድጋሜ አሉኝ አሉኝ ከዛ ከዛ ቀድሞ ግን የአስሙን ህመም መታከም አለብዎት ተብሎ ወደ አስብ ሐኪም ቤት ተላኩኝ። እዛ ስሄድ የሳምባ ምች አለብሽ ተባልኩኝ። በቃ ሁሉ ነገር ይቅርብኝ፣ ሕክምና ይቅርብኝ ጸበል ብቻ ልሂድ ብዬ ስጠይቅ ስውሯ ማርያም መጣሁኝ። ስውሯ ማርያም መጥቻለሁ ይሁን፣ ከመጣው ሰባት ቀኔ ነው። አስሙ የሚባል ህመም የለብኝም፣ ተሽሎኛል። ከፍ አድርጋችሁ አመስግኑልኝ። እሺ የባለቤቴ ወንድም ካንሰር ታሞ ነበረ። ነገር ግን የስውሯ ማርያምን ገዳም እምነት ወስዶ ለውጥ አሳይተዋለች። ድንግል ማርያምን ከፍ አድርጋችሁ አመስግኑልኝ። እኔ ማስራቴን ይዤ መጥቻለሁ ብለዋል። አመስግኑላችሁ ድንግል ማርያምን። እህቴ መውለድ አትችልም ተብላ ወደ ውጭ ሀገር ሄዳ በማይሆን ነገር ዶክተሮች አማክረዋት ነበረ። ነገር ግን የምንሄድበት አጣን። ወደ ስውሯ ማርያም ገዳም መጣን። መጣንና ገዳሙ ላይ ገዱን አዘልን። ከዛም በኋላ ክብሪ ግባት ድንግል ማርያም። አትወልጅም የተባለችው እህቴ ወንድ ልጅ ወለደች፣ ለእኔም ልጅ ሰጠችኝ። ድንግል ማርያምን አመስግኖልኝ። ይቺ የምትመለከቷት እህታችን እግዚአብሔር የሰጠኝ ሴት ልጅ አለችኝ። ነገር ግን ያማት ነበረ፣ አንደበቷን መናገር አይችልም ነበረ። ድንግል ማርያም ስውሯ ማርያምን ተማጸንኳትኝ። የቅቤ እምነቷን ቀባሁት። አሁን አንደበቷ በቷ ተገፍቶ አባታችሁን ብላ መጸለይ ጀምራለች፣ መናገር ጀምራለች። ከፋር አድረጋችሁ አመስግኑልኝ፣ ክብር ለሷ ይሁን ብላ ስለቷን አስገብታለች። አመስግኑ። የባለቤቴ አያት በጣም ይታመሙ ነበረ፣ መንቀሳቀስ እንኳን አይችልም ነበረ። ነገር ግን የስውሯ ማርያም ገዳም እምነት ወሰድኩላቸው። ቅቤውን ተቀብተው አሁን ቤተክርስቲያንም ይሄዳሉ፣ ቆመው ማስቀደስ ጀምረዋል። ክብር ለድንግል ማርያም ይሁን። እንደዚሁም ደግሞ አንድ ጓደኛ ሌላ እምነት ተከታይ ነች፣ ነገር ግን በጨጓራ ህመም ትሰቃይ ነበረ። ወደቀች። ታቋማማ ላይ ሆኖ የስውሯ ማርያም እንገዳም ስላድኖ ልቧ ላይ አድርጓት አረኩላት። ድንግል ማርያም ማርያት ብዬ ተማጽንኳት። ወዲያው ጓደኛዬ ተሻላት። ክብር ለድንግል ማርያም ይሁን።